የመምህራንን አቅም በመገንባት የትምህርት ጥራትን ለማረጋገጥ እንቅስቃሴ እየተደረገ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። በ21ኛው ክፍለ ዘመን አፍሪካ ማስተማርና ማብቃት በሚል መሪ ሀሳብ ለሶስት ቀናት የተካሄደው ኢኖቬሽን አፍሪካ 2025 ጉባኤ ዛሬ ተጠናቋል። በዚሁ ጉባኤ አፍሪካውያን በትምህርት ኢኖቬሽንና ቴክኖሎጂ በስራ ፈጠራና ስታርታፕ ሪፎርም፣ አቅም ግንባታና ስትራቴጂካዊ ትብብር መፍጠር በሚችሉባቸው ጉዳዮች ላይ ተመክሯል። ሚኒስትሩ በአፍሪካ ዘላቂና ጥራት ያለው የልጆች ትምህርት ስርዓት ለመገንባት ዲጂታል ቴክኖሎጂ ላይ የአጭርና ረጅም ዘመን እቅድ ሊኖር እንደሚገባ ገልጸዋል። የአዲስ አበባ ከተማ አስተዳደር ምክር ቤት 11 ቢሊዮን 556 ሚሊዮን 999 ሺ ብር ተጨማሪ በጀት በሙሉ ድምጽ አጽድቋል። ምክር ቤቱ በከተማዋ እየተከናወኑ ያሉ የልማት ስራዎችን ለመደገፍ የቀረበለትን በጀት ያጸደቀ ሲሆን በጀቱ ለመደበኛና ለካፒታል ወጪ ይውላል ተብሏል። ምክር ቤቱ የተለያዩ ሹመቶችን በማጽደቅም ተጠናቋል። በኮንትራክተር አቅም ማነስ ምክንያት ተቋርጦ የቆየው የታርጫ ጭዳ አስፓልት መንገድ ስራ ተጀመረ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአራት ነጥብ ሰባት ቢሊየን ብር ወጪ የሚገነባው የ64 ነጥብ ስምንት ኪሎ ሜትር የታርጫ ጭዳ ሎት ሶስት አስፓልት መንገድ ፕሮጀክት በተያዘለ ጊዜ እንዲጠናቀቅ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ተጠቁሟል። መንገዱ በሁለት ዓመት ከስድስት ወራት ጊዜ ውስጥ ተገንብቶ ይጠናቀቃል ተብሎ ይጠበቃል።